ፈኪያ ምን አይነት ምንም አይደለችም። ምን አይነት ስነ ስርዓታ ብቻ ይበቃል። ከዚህ ጌታን ግን ፈኪያ በጣም ሺ ስርዓት ያላት ልጅ ወላሂ፣ ምሬን ነው በደንብ ጥንቅቃ ህጎቿን የምታወቅ ሰቦች፣ እና ስርዓቷን የምታወቅ ባህላዊ ሰው ናት። ባህላዊ ሰው ናት እና በአሁኑ ጊዜ ባህላዊ ሰው ትንሽ ነው ያለው። ይሄ ኮሜንት ላይ እንደምትረገጠው አይደለም፣ ስርዓት ያላት ሰው ናት ለማለት ያህል ነው።

ብቻ ይሄ ማንም እሱ ጋር ብታ የሚለሰ ማለት የሚባል ግጥም አለ። አንድ ለእኔ ሳይሆን ለረሱላ ስለም ተገጠመ። ግን በተሻለኛ አቅም ላይ ሁሉም ቤተሰብ ነው ለመገኘት እሞክራለሁ። ሰው ገንዘብ አይደለም። ሁሉም የሚባለው ነገር አለ። እሺ ይስሐቅ ይስሐቅ ያዕቆብ እኮ አብሮ አደገ ሆነ ኦልሞስት ወደ አብሮ አደገ ይጠጋለ። ይስሐቅ አንድ ዋጅ አይደለንም፣ ታላቅ ነው። ግን ኦልሞስት ወደ አንድ ይስሐቅ። ያዕቆብ በጣም የዋህ ልጅ ነው።

ኤክራም አፍቅራታለሁ። ከአባቶች ለማንም ማለት እሺ፣ የሳም ወንድም ሳውዲ መተሳት ዘይረን ሳዲ፣ ሳዲ ባይዘጉ እናንተ ዱባይ ዱባዮች በለጧችሁ። ግን ዱባይ የዛሬ አመት ሄደን ማለት ነው። የማይደወልለን ስልክ አልነበርም። ልጋብዛችሁ ተብሎ ሳውዲ ስንመጣ በጣም ብዙ ግን እንትን መሰለኝ። ትንኪ ማዳም ቅመም ስለሚበዛ ከቤትም ስለማይወጡ ነው የሚመስለኝ። ምስኪን ላ ወላሂ አላህ እንደ ፈረጃቸው ማዳም ያደርጋችሁ። ቢስሚላ ራህማን ራህም ማዳም ከመም ሳይሆን እሺ፣ እንዳታስቡት በላቸው እንዳታስቡት እያሉ ነው። ግን የመክናህን ስም ንገረኝ፣ የመክናህን ስም ንገረኝ ይባላል። ኦሮምኛ ቋንቋ ተቀዳር ይላል። እሺ አባይ አታምጣተ ልፍልካለው በጣም ከአባቶቼ በማንም አትቀይረኝም አልኩ። ያረዳልሽ ምን ያለፋ ወላሂ ነህት አልሰጠህም። በድጋሚ ስትመጣ ኢንሻላህ አክቹዋሊ እንትን ነው መዲናና መካ የቆየ ነው። በጣም ይበልጣል። ብዙ ነው። ጅዳ ሁሉም ውስጥ ወደ አንድ ሰዓት ወይ ሁለት ሰዓት ነው፣ ይመጣል። መጣን፣ እቃ አላሉን፣ ብር አልደረሰልንም፣ ተመለስን። ግን በዚህ አጋጣሚ በቃ እኔ አላቅም፣ ብቻ ልጅቷ ኒቃቢስት ናት፣ የሆነ ሱቅ ለጅዳ አግኝታል ወላሂ በጣም አስራ ምናምን ነበርን። ለአስራ ምናምናችን ጁስ ገዝታ ወላሂ፣ በቃ የምትገርም ልጅ። እኔ አላውቃትም። እምታውቀንም ቲክቶክ ላይ ነው፣ ዩቲዩብ ላይ ነው። ቤት ኑ አለችን። ቤት ቆይ፣ እቃ ብር እየጠበቅን ውጭ አልናት። ስልኳን ሰጠችን። ጁስ አመጣችልን። መንገድ ላይ ነው ማውራችሁ? መንገድ ላይ እቃ እየጠበቅን ማለት ነው። ጅዳ አላህ እንደሆነ እንጃ ምን እንደምልሽ። በእኔ በእኔ ያኸይረ ስራ አይደለም ማጠገቤ ባሉት ውስታዞች ለእነሱ ምድን እነሱ በረካ ድረስሽ ምን ይላሉ? ሌላ በጣም ሽኩረን ወላ ከዛ በኋላ እንመጣለን ብለና ተሳ ነበረ። ቶሎ መመለስ ነበረብን ወደ መካ ወደ መካ። ከተመለስም በኋላ ስልክ ስትደውል ማንሳት ሽ የሚያዘኝ ያለን ሰው ልጅ ማፎብኝ እኛ ስልክ ሰጠናት ነበረ እና በጣም ምርጥ ሰው ናት እሷ ብቻ ናት ጅዳ ላይ የጋበዘችን ማንም ሰው አላገኘንም። ገንጀማግል ለከቢቢሎሻላ ሱቢት ምን ለምን ሌላ ጊዜ ስልክ እየተንቀጠቀጥኩ ነው የምልህ፣ ለሌላ ሰው ፓናሮፍ ዘጋው። ባድ ቦይስ በጣም ነው ፓናሮፍ እንትን እያለህ የምታውቀው በጣም ታቃለህ። በቃ ስለ እሱ ዱባይ። አንደኛ ግን የሳውዲ የኛ ችግር ነበረ፣ ሰዓት አልነበረንም። ዱባይ ግን ወሩም ሙሉ ያው ጅህልና ስለሆነ እየተጃጃን ነበር። ታስብለህ፣ እዩ አይ እሱ ችግር ይለመደ ኖ የሳውዲማ አይመጣውም። ሲጀምር ጅዳኛ ለአንድ ሰዓት ለወሳት ሆነ። እንዴት ማንን እናገኝ? መካና ከመዲና ደግሞ ብዙም ሰው የለም። እንትን እዛው የኢባዳ ሰው ነገሩ ቆንጆ። እኔም ብለ ታስባለህ እንጂና እባክህ ለወንድ ልጅ ውስጡ ነው ብር ራሱ አይደለም። ባይዘቡ ወላሂ <سؤال> ብዙ ደንቆሮች አሉ ብር ኖሯቸው ብዙ ብዙ ብዙ አለ። እንደውም በጣም በቃ ጀለና የሚበዛው ብር ባለው ሰው ስለሆነ አላህ ውስጣችንን ቆንጆ አድርገው። ሀቢዬ ነፍሴ እንጂ ስጋዬ ነው አይደለም ወላሂ በጣም አንተ ኢንሻአላህ፣ በቅርቡ ላስት ቪዲዮ ላይ ብቅ ያለው ሰኔ ሀያ ስድስት ምናምን ቲክቶክ የሚገዛ

ቢክለሽ እኔ አስር ከመጣችሁ ልደት ነው ሐራም። ይህን ሐራም የምን ልደት ነው? ስለምን ልደት ነው የምታወሪው? ሂብቲ ይህኩ ነገር እኔ ድሀ ልጅ ነኝ። ወይ ሙስሊም ከመሆኔ በተጨማሪ ድሀ ልጅ ነኝ እና ወላሂ በጣም የሚያጀባችሁ ሁኔታ የሻይ ልጅ አይደለሁም። የኡስታዝ ልጅ አይደለሁም። ወይ በጣም ክርር ያለ ሰው ልጅ አይደለሁም። ግን ወላሂ ላይ ቤትኛውም ተዓምር ቤትኛውም እንትን እኛ ቤት ልደት ተከብሮ አቅም የማንም ልደት የማንም ልደት ተከብሮ አቅም ካለመከበሩ የተነሳ መቼ እንደተወለድን እራሱ የአብዛኞቻችን አይታወቅም። ትንሽ ትንሽ ጊዜ ነው ራሴ ያስከፈለክ የራሴ ጉዳይ ነው የምንባለው ቤት እድሜ ለመቀየር ያህል ነው የምንጠቀመው። ልደቱን እኮ ነገር ምን አደረስከው ላይ አድርሶ እንጂ ምን አድርሶ